መስኪያሳይ ቤት ማሳየ በሚ አይለ ቤቱን ማየት እችላለሁ። ምን ያደርግልሃል ቤት ብታየው? እኔ ቤት በቃ ከሆነ እኔ እንዴት ነው ማሳየት ያለብኝ? ሁለተኛው ርኩትኝ እኔ በዚህ አይነት ወልደውም አታምኑም። እንዴት ነህ? ሰላም ነው። ድምፅህ አይሰማም። ድም አይሰማም፣ አይሰማም። ድም ድምፅ ጨምር። የለም፣ ስልክሽ ላይ ይሆናል። ዛሬ እንቅልፌን ሽጭ የበላውበት እንዴት ላይ ላይ ገብሽ አታውቂውም? አዎ፣ ምርጥ ኦዲንሶች አሉኝ። በነገር እነሱ ቴንኪው ለማለት ነው። ኮንግራ ብያሉ። ለማንኛው በአንድ ቪዲዮ ሀያና ሚሚክ ገባሽ። አመሰግናለሁ፣ አመሰግናለሁ። ምን ያህል የሚያኮራ ፋሚሊ እንዳለኝ ታቃልካ። በቃ እነሱ ናቸው ለዚያ በቃ

ትቀልዳለህ እንደ አይደለም ነብር እኔ አንበሳ እገላለሁ አንበሳ ማ ከገደልሽው እሱን ራሱ ካመንክ በቃ ጥሩ ነገር ነው ማን እንዳለ በረንዳ

እኔም ነው በጣም እንደ ሀገር ነው የሚወዱኝ፣ እንደ ሀገር እንወዱሳለን የሚል ኮሚኒታቸ ነው። እኔም እኮ ከአንቺ አይ ካመሽም

ቤተሰብ እንግዲህ እነ አብርሽ በዚህ መልኩ እየቀወጡት ይገኛሉ። ሆነ ለመናገር እንዴት ደስ እንዳለኝ ልነግራቸው አልችልም። በቃ በዚህ ሰሞን ጅንጀ ነው የሌለ ነው። ወላ በቃ እኮ ጠብሷት የማያውቅ ነው የሚመስለው። ትንሽ ያው ታውቃላችሁ የአነጋገር ችግር ቢኖርበትም ጭራሹንም እኔ ባላስረግዝሽ ኖሮ ማን ያስረግዝሽ ነበር ብሎ አላረፈም። ላይ ብላይ ወይ ወድቤ እኛ አንተን ስንቴ ተከታትለን ስንቴ ተከታትለን እናስተካክለን እንደምን ይሻል እና ግድሩታየቀማምናት የምታወራውን የምታወራውን ሁሉ ነገር ነው የምታውቀውና? በቃ ቀን ቪዲዮ ሰርተውልን ዛሬ ደግሞ ላይቭ ላይ እንደዚህ እያሽኮረመሟት ይገኛል። ዘፈነው ደግሞ ምን ቆንጆ ቢኖር የሚደነቅ ውበት የሚለው ዘፈን ነው። ኮፒራይት እንዳይዘኝ ነው ሳይለንት ያደረግኩት። ብቻ እንደዚህ ነበር የምታምሩት አብር